ፕላስ አላቅም ምን እንዳደረግ ምን ውስጥ ገብተ የሆነ ኪኪ፣ ተናገሪ ቅድም ነግሬሻለሁ አይደለም? በስልክ ለኪኪ ቅድም በስልክ ነግሬያታለሁ። በዛ ልክ እኔ በአንተ ምክንያት እማከብረው ሰው ፊት ሰዎች ላታከብሩት ትችላላችሁ። የምታከብሩት ሰዎች አላችሁ። ለእኔ ግን ሞጣ ቀራኔው ለእኔ ግን የአባት ያህል የማከብረው ሰው ነው። የአባት ያህል የማከብረው ሰው የትኛውም ጊዜ አሳልፈው ያልሰጠኝ ሙሉ ሚዲያ ፊቱን ሲያዞርብኝ ኦል ዘታይም ብቻውን የቆመልኝ ሞጣ ቀራኒ ሆነ ሞጣ ፊት በአንተ ምክንያት ገብቼ ተውቅሽ ለኝ አይዶኖ ምን አይነት ስህተት እንደሰራክ መረጃው አለኝ ድምፅ አሰማሻለሁ ብሎኝ አሳረኛው ዛሬም ነገም የትላንትናው ችግሮችን እየተነካካ እየተነካካክ የትላንትናውን ጥፋቶችን እየደጋገምክ እምትመጣ ከሆነ እኔ አልፈልግም። አሳረኛው የሚገባ ከሆነ ቪዲዮ ከፍቶ እንዲታይ ነው የተባልኩት። ቪዲዮ ከፍተህ የማትገባ ሰው ስለሆንክ አሳረኛው ዊዝ ኦል ማይ ሬስፔክት እያከበርኩ ክብሬ ሳይጎድን ፕሊስ ዶንት አልፈልግም። እኔ ከማንም ጋር መነካካት አልፈልግም። አልፈተርፈ በተርፈ ከሚጣ ጋር እየተሰዳደብክ ነው። ኤልሳ የምትባል ልጅ ምን እንዳደረግክ፣ ምን እንደሰራክ አንተ ታውቃለህ። በቃ አንተ ታውቃለህ። ስለዚህ እኔ ስላከበርኩክና ስለወደድኩክ የፈለግከውን እያደረግክ፣ የፈለግከውን እያስቀየምክ፣ ከተለያዩ ሰዎች ጋር እየተነካካክ እኔ ቤት ገስት ላይ ለመግባት ላስገባክ አልችልም። አምሶሪ አልችልም። በቃ ከብዙ ሰዎች ጋር የተነካካከው የተደራረስከው ነገር አለብህ። ዊች እኔም ማለቅ ገባክ። በገባይ ልክ በሰዓቱ አንተ ትላንት እንደቆምክልኝ እኔም በሰዓቱ ቁም፣ ማስረጃ መረጃ አምጡ ብዬ አሁን ላይ ግን ሲሬስ ሆኗል። ገባክ? ያ ደግሞ እኔ እንደ ሴት ያስጠይቀኛል። ስለዚህ ፕሊስ አሳረኛው ሞጣንም ሆነ ሌሎች ሴቶችን ዲስርስፔክት እንዳታደርግ፣ ይህን ነው የምናገረው። በዛ ልክ አልችልም ኔ ምሶ እኔ መወቀስ አልፈልግም። ማንንም ማንንም ተናግረክ በዛ ልክ በአንተ ምክንያት አሳረኛው በዛ ልክ ሞጣ ፊት በመቅረቤ እንኳን አፍሬ ያለው ልጄን አፍሬ ያለው ያረካው ምን አድርግ ምን አድርግ አላውቅም። ጉቼ ሮማን ቤት ሼር ተደርጎ ተጠ ጃፒ ነበረ። እና ሮማን ሚጣ የአዲስ አበባ እናንተ ተሰብስባችሁ ሮማንን የሆነ ነገር እናስደረጋት ውስጥ ተብሎ ስም ዝርዝርሽ ሚጣ የሚል አለ ትለኛለች። ሮማንን ጠይቀ ጠራት አለው። ሮማንን ስትለኝ ማነው ያሳየው ስል ቴሌግራም ላይ አሳረኛው፣ ሲሉ አሳረኛው እኮ ጆከርም ያንችም አለ ሲ አሳረኛው ከነ ጆከር ጋር ስለተቀያየመ ነው፣ እሱ ሊያቀሳስርሽ ነው፣ ስለተቀያየመ ነው ብዬ ነው የወጣሁት። አልቆየውም። ኢቨን ስራ ላይ ሆኜ ነው ሼር ሲደረግልኝ የገባሁት ማለት ነው። ከዛ በዘለለ የተጠራሰ እኔ እንደ እንደ ማንነት እኔ በጣም በቃ ዋጋ የከፈልኩለትን ሰው እንኳን እንደ መሪ ወቶ ሲያዝረከርከው ፎሎን እንኳን አለን ሰው ጸጥ ነው ምለው ሲጣላ ከእኔ ከማቃቸው ከወንድሞች ጋር እንኳን ሲጣላ እነሱን ተው ከማለት የዘለለ አንድ ቀን እንትን ብዬ አላውቅም። ምክንያቱም የሆነ እርዳታ ላይ ተሳትፎ ስለማቅ ተሳትፎ ስለማቅ ሪስፔክት አድርጌው እንትንላለሁ።

ያለው ቴሌግራም ላይ ያሳየ ስትኔ እኮ ወይ በስልክ እኮ ተድዋው እያ አደለም እኮ። የታማው ፐብሊክ ላይ አንድ ሺ ምናምን ሰው ባለበት ነው ስም ዝርዝርሽን አለችበት ብሎ ሰጥቶኛል። ጃፒ ያላል የሮማን ራሷን ሼር አጋጠረት አሳረኛው ሲሉ አይ፣ የአሳረኛው ቴሌግራም ላይ ነው ሲሉ። አንደኛ አሳረኛው ከእነሱ ጋር ስለተጣላ ለማቀሳሰር ነው አልኩኝ እየመጣ በውስጥ ስለ እኔ በህይወቴ ሰው አሳረኛው ክርስቶስን ሮንግ ፐርሰ እኔ በህይወቴ ሰው ፈርቻ አላውቅም። በባህሪ እኔ አሁን እዚህ ብትሆን በር ላይ የምመጣ አይነት ሰው ነኝ። ምክንያቱም ኢቨን አይ ዶንት ሃቭ ታይም እኔ ጊዜ የለኝም። ስራ ላይ ሆኜ ነው የምገባው። ቲክታክ እንኳን ለጆከር እኔ ጆከር ምርጥ ምላስ አለው። ጀግና ነው። እኔ ለጆከር አልደረብም። ለምን እደረብለት አለው። አንተ በምትሄደው እጥፍ እንደሚሄድ አውቃለሁ ካቻም ብትልጥፍ እንደም ለነሱ እንኳን እኔ አያገ ዝም ነኝ ያልኩህ፣ መልስ አልሰጠሁህም፣ መልስ አልሰጠሁህም ስለነሱ። ምክንያቱም ይሄን በቂ ምላስ አለው፣ ያን በቂ ምላስ አለው። አንተ ግን በውስጥ በተለኔ ይጻፍክልኝ ነገር በጣም ያስጠላል አሳረኛው። እኔ ምክንያቱም ምን ይስደር ምን ፈራ እኔ ጆከር ይናገር ይህን ጆከር ረግጭ አሳይሃለሁ። እኔ ምፈራ ሰው አይደለም። በባህሪ ማን እንደፈራ ነው የምነግርህ። እስኪ እስኪ ምን የሆነ ሰው ገባህ? ምን ተፈጥሮ ነው? እናንተን ብለን ስንመጣ አንችን አክብሬ ስመጣ፣ እንደዚህ አይነት ጋጥ ወጥ የሆነ መሀይም ሰው እኮ ፐርሰንት አለው። ራስሽ ደርሽ የራሱ አቋም ኑሮት አንዴ ደ መልሽትጣ ይሄ በየሄደበት የሚያለቀልክ የደቡብ በሬ ደግሞ አማራን ያልክ ትቀልድ ያለ ናውይ አንዴ ጆከር ሁልዶን አንዴ አሳረኛው ቴሌግራምክ ላይ ቴሌግራም ግሩፕ ላይ የአንተ ቴሌግራም ግሩፕ ላይ ሞጣ ብለህ ስሜት ተነስቶ ሮማን ጠርታ ጠየቀችው። እንግዲህ አማርኛ የምትረዳ ከሆነ ማለት ነው። አማርኛ የምንግባባ ከሆነ ነው ማወራ ኬንን ይህንንም በሪስፔክት ነው የምነግርህ። መተሰድበኝ ዝም ያልኩ አፌ መክፈት አቅቶኝ አደለም። እኔም በጣም ምላሳለኝ የሚገርም ነገር ነገር ግን ምንድን ነው ያልኩት፣ ብሎክ ነው ያደረኩት። ጉቺ ስድብ ነው መጥቶ ይጻፈልኝ፣ በውስጥ የእናትሽ ምናምን ምናምን ብሎ ስድብ ነው ይጻፈልኝ። ብሎክ ነው ያደረግኩት። መልስ እንኳን አልሰጠሁትም አዎ አሳረኛው ከነጆከር ጋር ስለተጣላ እሱ ነው የሚያቀሳስረው ብያለሁ። ያልኩትን ስሜሽ ተጽፎ አንድ ላይ አለ ተብዬ ተጠርቼ ስለጠየኩኝ ነው። ማን ነው ይሄን ያለው ሲባል አንተ አለህ አይደል እንዴ? ልት ልት ሊያስገድሉሽ ምናምን እያልክ ድራማ የምትሰራው ሷለ። ስለዚህ እንደዚህ እንደዚህ እኔ ስላልኩኝ መተ ማስፈራራት ለኔ እኔ እና ቤቴን ጆከር ቢሰደኝ ረግጦ አሳያለሁ። ወመኔ እኔ ማለት ምን አልፈራም። ማንንም ነው የምነግረን ማንንም ምን ፈርቼ አላውቅም ሰው ማንንም። ስለዚህ አሁን ጉቺ ቤት እኔ ባይዘው ሌላ ቦታ የተጣላሁትን ጸብ ሰው ቤት ይዤ መምጣታል። ዝም ስለ ኮመንት እያደረግ ትጽፍልኛለህ፣ ሜንሽን እያደረግ ትጽፍልኛለህ። ገባ እኔ ደግሞ መመላለስ አልችልም። ከፈለክ ቤት ክንክፈትና ጥራኝ እመጣለሁ እስካደውሉብኝ ስለዚህ ያንን ነው ምልህ አሳረኛው። እኔ ዘመነን ስታዋርድ ዘመነ አይኔ ነው። ማንንም አልምርም። ስታዋርደው ዝም ኢግኖር ነው ያደረኩት። ብዙ ድራማ ስሰራ ከነዚህ ጋር በተጣላ ቁጥር ዝምን ያልኩት አያገባኝም። ጆከር ምላሳለሁ፣ ካቻ ምላሳለሁ። ራሳቸው ግን ያችን እርዳታ ላይ ስለተሳተፍክ ያችን ሪስፔክት አድርጌ ዝም ስልክ መሳደብክ ሳስ አን ጉቺ ቤት ሜንሽን ማረግህ ነው። እኔ ፈርቼ አላውቅም። እስኪ አምጣ ተሳዳቢ የምትላቸውን ይሞክሩኝ። ምን ችግር አለው? እንደናንተ መሆን እኳ ያቅትም እንጂ እኔ ደርሼብክ አይደለም። እኔ ማንም ላይ አልደርስም። ተጠራው ስሜ ተጠራ ተጠየቅኩኝ። አሳረኛው ቴሌግራም ላይ ቴሌግራም አወጣ። የምን ቴሌግራም? ስምሽ አለበት። ሮሚ ምን አለች? እንደውም ና የሚጣ እንደዚህ ነገር ውስጥ አትገባም ብዬ አልኩኝ አለች። ከዛ በተረፈ ግን እኔ ሌሎቹን ሴቶች እንደምታሸማቀቀው ሚጣ ትሸማቀቃለች ይዘበት ዘበት ነው አታስበው ምክንያቱም እኔ እንደዚህ አይነት እንትን ፐርሶናሊቲ እንደዚ አይደለም ይብስብኛል እንደውም ምንም ቢዝነስ የለኝማ ቲክታክ ላይ መጥቼ ምንም የማረገው ነገር የለም ከማውራት የዘለለ ስለዚህ ዊዝ ሪስፔክት ኢፍ ዩ ሪስፔክት ሚ አይ ሪስፔክት እኔ እንዴት ብዬ ልንገር ከአንተ በላይ ነው ማከብረክ ስታከብረኝ ከአንተ በላይ ነው ማከብረክ አንዴ፣ ጉቺ፣ የሶሪሽ ማኔ ቤትሽን እንት ለማለት ፈልጌ አይደለም። ምክንያቱም ሊቭ ማ ላይፍ ህይወት አለ ራ የራሴ ነት የምኖር ሰው ምንም አይመስለኝም። ላይክ ሉዝ አደርገው ነገር የለም። ሚዲያ ላይ መጥቼ ብሳደበም ብጣለም ሉዝ የሚጎልብኝ ነገር የለኝ ሰው። ስለዚህ በቃ ይስራው፣ ቪዲዮ አይደለም የፈለገውን ይስራ። እኔ ግን አንድ ነገር የምነግረው ምንም እንደማልፈራ ነው የምነግረው። ምንም ማለት ማንንም እንደማልሰማ እንድ እንዲያውቀው እንጂ ይስራ። ምን አገባኝ ቢሰራ ባይሰራ? ምን እስኪ ምን ሲቀነስብኝ? ክኪ የትኛው ህይወት ሲጎል? አይ ምንም ችግር የለም፣ ይስራ ይስራ። ምን ችግር አለው? ኤኒዌይስ ጉቺ በቃ ወደ እንትንሽ ግቢ እንኳን አቆምሹ እኔም ነግራችኋለሁ። ለነሱ ወደ ራስ ታውቁበት። ምክንያት ትንሽ እንገምት ቦታ አይ ሆፕ እናንተም እኔ እንደዛ አይነት ችግር ውስጥ እንድገባ አትፈልጉ። ለዚህ ሰው አተርፋለው ብዬ እኔ ነገር ውስጥ መግባት አልፈልግ ኢቨን ብሩ የሚሰባሰብበት ቤት እርዳታው የሚሰባሰብበት ሳይቀር መገኘት እደ አይ ችግር የለውም። ኤቢም እየሰበሰበ ስለሆነ እኛም እንትን ስላለን ሰፖርት እናደርጋለን፣ ችግር የለውም። እዛ ያለ ሌላ አሜሪካን ያለ ሰው ይሰበስባል። ምንም እንትን እንዳት